ሞሰብ የአንድ ማዕከል አገልግሎት ቀልጣፋና ከብልሹ አሠራር የጸዳ አገልግሎት ለሕዝብ ተደራሽ እንዲሆን የሚያስችል መሆኑን ስልጠና እየወሰዱ የሚገኙ የክልሉ ከፍተኛና መካከለኛ አመራሮች ተናገሩ። በሀገራዊ ወቅታዊ ጉዳዮች ላይ ስልጠና እየወሰዱ የሚገኙ የክልሉ ከፍተኛና መካከለኛ የመንግስት የስራ ኃላፊዎች የባህር ዳር ሞሰብ የአንድ ማዕከል አገልግሎትን ጨምሮ በባህር ዳር ከተማ እየተከናወኑ የሚገኙ የተለያዩ የልማት ስራዎችን ተዘዋውረው ተመልክተዋል። ዘመኑ ይርጋ ተጨማሪ አለው። በባህር ዳር ከተማ ስልጠና እየወሰዱ የሚገኙ የክልሉ ከፍተኛና መካከለኛ አመራሮች የተለያዩ የልማት ስራዎችን ጎብኝተዋል። የባህር ዳር ሞሶብ የአንድ ማዕከል አገልግሎትን ሲጎበኙ ያነጋገር ናቸው። የማዕከላዊ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ምክትል ኃላፊ ሻሸ ድረስ ጥራት ያለው አገልግሎት ለህዝብ ተደራሽ በማድረግ የመልካም አስተዳደር ችግርን የሚቀርፍ መሆኑን ተናግረዋል። ሞሶብ የሚባለው በአንድ መስኮት ሁሉንም አገልግሎቶች የምንሰጥበትና ይሄን የተሳለጠ የአንድ ማዕከል አገልግሎት ህዝቡ ተገልጋዩ፣ ደንበኛው በተወሰነች ደቂቃ ውስጥ አገልግሎት አግኝቶ ረክቶ የሚሄድበትን መንገድ ነው ያየነው። ባህር ዳር ላይ በጣም ደስ የሚል ነው ማለት ነው። የከሚሴ ከተማ አስተዳደር ምክትል ከንቲባ አረበዋሌ የተመለከቱት መሶብ የአንድ ማዕከል አገልግሎት ከብልሹ አሰራር የጸዳ አገልግሎትን ተደራሽ በማድረግ አሰራርን የሚያቀላጥፍ ነው ብለዋል። የአንድ ማዕከል አገልግሎት ለብዙ ዘመናት ህብረተሰባችን የአገልግሎት አሰጣጡ ሲያማርር የነበረውን በአንድ ሰብሰብ ብሎ በቴክኖሎጂ የታገዘ ለተለያዩ ለብልሹ አሰራሮችም ጭምር እንዳይዳረግ የሚያደርግና የህዝባችንን ጥያቄ እየፈታ ያለ ጅማሮ ነው ብሎ መውሰድ ይቻላል። ይሄ እንደ ክልላችን ትልቅ ስኬት ነው። በተለይ አሁን በባህር ዳር ላይ ነው ጉብኝቱን እያካሄድን ያለ ነው። ወደ እኛም ዞን አምጥተን ቀጣይ የምንተገብርበት ሁኔታ ሊኖር ስለሚችል የተሻለ ስራ የበለጠን ስራ ለን ብዬ አስባለሁ። በሰሜን ጎንደር ዞን የማይጠብሪ ከተማ አስተዳደር ከንቲባ በርሄ መኮንን በመንግስት የተነደፉ የለውጥ ፕሮግራሞች ወደ ተግባር እየተለወጡ መሆኑን በመሶብ የአንድ ማዕከል አገልግሎት ተመልክተናል ነው ያሉት። አገልግሎቱም ቅሬታን የሚያስቀር ፈጣን አገልግሎት ለህዝብ ተደራሽ ለማድረግ የሚያስችልና በሁሉም አካባቢ ሊተገበር የሚገባም ስለመሆኑ ገልጸዋል። የህብረተሰባችን የህዝባችን የመንግስታችን አሰራር በሁሉም ነገር ጽዱ ሆኖ እንዲሄድ የአገልግሎት አሰጣት ሂደቱ በአስር ደቂቃ በሀያ ደቂቃ የሚፈቱ አይቻለሁ። እዚህ ስክሪን ላይ ያየሁት ነበረና ህብረተሰባችን ከተለያዩ ብልሹ አሰራርም የጸዳ ነው እየወጣ ነው የሚሆነው። ዲጂታላይዜሽን በሆነ መልኩ አሁን እየተሰራ ያለ ስራ ይህ ነው የሚፈልገው መንግስታችን፣ ነው የሚፈልገው ህዝባችን፣ የሚፈልገው ከቅሬታ ውጭና ፈቺ የሆነ ስራ ነው። ለተለያዩ የብልሹ አሰራር አጋላጭ የሆነ ነገርም ታርመዋል። በባህር ዳር ከተማ ተዘዋውሮ የተመለከቷቸው ሁለገብ የልማት ስራዎች የህዝብን አኗኗር ከመሰረቱ የሚያሻሽሉ መሆናቸውን የተናገሩት ሰልጣኝ አመራሮቹ ወደ አካባቢያቸው ሲመለሱም ህዝቡን በማስተባበር መሰል የልማት ተግባራትን ለማስፋት እንደሚሰሩ ነው የተናገሩት። ይሄ ተሞክሮ ባህር ዳር ላይ ብቻ የሚቀር ሳይሆን በሁሉም ዞኖች፣ በሁሉም ወረዳዎች፣ በሁሉም ቀበሌ ድረስ የአንድ ማዕከል አገልግሎት መካሄድ አለበት። ስልጠና የወሰድ ነው አላማ እነዚህን ተግባራት እና ያየናቸውን በቴዎሪ የሰማናቸውን የሰለጠናቸውን ነገሮች በአካል አይተናል። ባህር ዳር ላይ ጎብኝተናል። የጎበኘነውን ነገር ደግሞ ወደየ አካባቢያችን ወስደን እንሰራለን ነው በስልጠናችን ላይ ስናያቸው የነበሩ እያንዳንዱ የልማትና የመልካም አስተዳደር ችግሮች እንዴት እንደሚፈቱና እንዴት መሰራት እንዳለባቸው ሲቀመጥ የነበረውን አቅጣጫ እውነትም አሁን ጉብኝት ባካሄድንባቸው ቦታዎች ላይ በተጨባጭ ያየንበትና ምናልባትም ይህ የአገልግሎት አሰጣጥ ለኅብረተሰባችን ሰፊ የሆኑ ችግሮችን እንደሚፈታ ያየንበት ሂደት ነው ያለው። ምናልባትም እንደ ዞናችንም ትልልቅ የልማት ስራዎች እየተሰሩበት ያለበት ሂደት ስላለ ይህንንም አገልግሎት የበለጠ አጠናክረን የምንቀጥል ይሆናል። ባህር ዳር እንደዚህ አይነት ስራ ከተሰራ እኛም ይዘን ያለን ሕዝብ ነን፣ አመራር ነን። መንግስት አለ ሁሉም ያለበት ቦታ ስለሆነ ይህ እንደ ተሞክሮ ወስደን ወደኛ ለመውሰድ በጣም ጥሩ የሆነ እድል ፈጥሮልናል። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ መልእክት፣ የክልሉ ከፍተኛና መካከለኛ የስራ ኃላፊዎች በባህር ዳር ከተማ ስልጠና እየወሰዱ ይገኛሉ።